አሁን ያው የምንገኝበት መቅደስ ነው። ምድር ያለው ፎቅ ላይ ቅድም አይተናል እና ይሄ ማየት ላይ ያለው መቅደስ ነው። ትልቁ ነገር ስጋታችን እቃ እየጨመረ እየጨመረ ስለሄደ ሁላችንም ይሄ ቤት እንደ ጀንበር ነው መጨረስ ይኖርብናል። እንደ ጀንበር ነው መጨረስ ከሌለ ቀኑ በጨመረ ቁጥር የሽንሽን እቃዎች ትንሹ ብዙ ነው፣ በቤታችን የነነችን እንደምናየው ማለት ነውና በዘንድሮ ዓመት ሁላችንም ንቅናቄ አድርገን ቤተሰቦቻችንም፣ ጎረቤቶቻችንም ዘመድ አዝማቾቻችንም በመቀስቀስ ይህንን አንድ ሺህ ካሬ ላይ ያረፈውን ቤተ መቅደስ ሰርተን ለመገልገል እንድናበቅ እንድንበቃ ነው። አሁን ግን የደረስንበት ሰባ ፐርሰንት ላይ ነው። አሁን ያለው ቤተክርስቲያኑ ስራው የደረሰበት ሰባ ፐርሰንት ነው። ያን ሰላሳ ፐርሰንት ይቀረናል ማለት ነው። ለምን ቅድም እንደተገለጸ ሁሉ የውጭ ጥርብ ድንጋይ እንደገና ስለ አድኖ አለ፣ ውስጥ ማስዋብ የጣውላ ስራ አለ፣ መሬቱ እንዳይቀዘቅዝ ቤት ማለት ነው። በውስጥ ያለውን በውጭ በበረንዳ ያለው በሴራሚክ ሲሸፈን፣ እንደገና ደግሞ ከቤተ ክርስቲያን ወደ ቤተ ይሄም የሚያስኬድ በአየር ላይ በፎቁ ላይ ገና የሚሰራ ነገር አለና እንግዲህ አንድ ላይ የተጨምሮ ወደ ሀምሳ ሚሊዮን የሚፈጅ ስራ ይቀረናል ገና ማለት ባለሙያ መጥኖ እንደነገረን ማለት ነውና፣ እንግዲህ ይሄ ስራ ሀምሳ ሎሚ ለአንድ ሰው ሸክም ነው፣ ነገር ግን ለሀምሳ ሰው ደግሞ ጌጥ እንደሚባለው ሁሉ ይህ ቤተ መቅደስ ሰማያዊ ቤታችን ነው። በእውነት የሲያደብርና ዋዩ ወረዳ ህዝበ ክርስቲያን በሙሉ በውስጥ በቅርብም በርቀትም ያሉት ቅዱስ ገብርኤል ተብሎ ሲጠየቁ ማንም እጁን ያጠፈ አንደበቱን ክፉ ነገር የተናገረ የለምና እንግዲህ ስጋታችን፣ ቀኑ በጨመረ ቁጥር ቶሎ በጥቂቱ ሰርተን መጨረስ ስንችል ስራ እየጨመረ እቃው እየጨመረ እየናረ በሄደ ቁጥር ዋጋ ያስከፍለናልና ሁላችንም እንደ ገዚህ ቀድሞ በ ባዛራ አዘጋጅተን እንደ ውጤታማ እንደሆነ ሁሉ አሁንም ደግሞ በዛ ባልተናነሰ መልኩ ይህንን ስራ ተከፋፍለን ልንጨርስ በቅዱስ ገብርኤል ስም ያው አደራ እንላለን። ያልፈወሰው ፈውስ የለም። ቅድም ታች ጸበል ቦታ እንዳየነው ነው። ዓይን ይበራለታለ፣ የሌሊት ወፍ ከነ ነብሱ ይወጣለታለ። እቻይ ብዙ ቁጥር የሌለው ይፈወሳል። ነቀርሳ ሳንከሩ ካንሰሩ ብዙ ያው የህመም ስም ዝርዝር ተነግሮ የማያልቅ ብዙ የግረት አምራት የሚያደርግ ታላቅ ቦታ ነው እና ይህንን ቦታ ደግሞ የበረከቱ ተካፋይ ለመሆን ሁላችን ሊናትጋት ይኖርብናል ማለት ነው። ቦታው ያው እንግዲህ በአምሳለ ደብረ ታቦር በኢየሩሳሌም የሚገኘው ታላቁ ተራራ ሚስጥረ መለኮቱ በተገለጸበት በእሱ አምሳያ የተሰየመ ነው። ብፁ አባታችን እንግዲህ አሁንም ያሉት ብፁ አቡነ ቀሌምንጦስ መልካም ፈቃድ ሆኖ በ2017 ሚያዝያ 13 23 መጥተው ይህን ቦታ ባርከው ቀድሰው አስተያየት ሰጥተው ጥሩ እንደሆነ ህዝቡንም አመስግነው ጨዋ ህዝብ፣ ጥሩ ህዝብ፣ አስተዋይ ህዝብ፣ ትልልቅ ሰዎች የሚገኙበት የነ ጻድቁና አባ ዜና ማርቆስ ሀገር በመሆኑ ብለው ይህን ጸሎተ ማርያም ደግሞ ህዝቡንም ባርከው አመስግነው ይሄደዋል ማለት ነው። አሁንም በጸሎታቸው ዘወትር የማይለዩ ናቸው እና አልለያችሁም፣ በርቱ፣ ጠንክሩ ብለው ስታይ ሰጥተው ስራው ጥሩ እንደሆነ ብለውን ይሄደዋል እና አሁን የሚደረግልን ገልጥ ዘልጥ የምንፈልገው እቃ እየጨመረ ነው። አሁን ይሄ መንበር እኛ ሁለት አራት መቶ ሺህ ነበረ እየተነጋገር ነው። እቃው ሲጨምርለት አንድ መቶ ተጨምሮ ወደ አምስት መቶ ሺህ ህዝብ ነው የተሰርቶ እዚህ ሊደርስ የቻለው ማለት ነው። እና እቃ እንዳይጨመር ሁላችን ንብርብር ቢያንስ የአንድ ሰው ጥሩ ምሳ ግብዣ እንኳን ብናደርግ እያንዳንዳችን ይሄ ቤት ያልቃል ብለን እናስባለን። ለምን ብዙ ነን፣ ዘጠናው ፐርሰንት ህዝበ ክርስቲያን የእግዚአብሔር ልጆች ናቸው አማንያን ናቸው። ይሄንን ህዝብ ይዘን አናፍርምና ሁላችንም በእኛ በሕንፃ ሰሪ ኮሚቴና በሰበካ ጉባኤ ላይ ብቻ የሚጣል ስላልሆነ ላችንም ወስደን ስለ ቅዱስ ገብርኤል ማብሰር አለብን፣ መናገር አለብን። ቤቴ ቀርቷል ብሎ እሱ ያው ዘወትር መልእክት እያስተላለፈ ነው እና ይህንን መልእክት በመቀበል ለወዳጅ ዘመድ፣ ለጎረቤት ሰዎች፣ ለጎረቤት ሀገራት በማንቀሳቀስ ይህን ቤተ መቅደስ ጨርሰን ለምርቃቱ እንዲያበቃን እግዚአብሔር ፈቃዱ ይሁንልን። ባላችሁበት ቦታ ስለ ቅዱስ ገብርኤል እንድታስተላልፉልን ያው መልእክታችንን ዘወትር ነው እና እግዚአብሔር ስጥልን፣ ያስጀምረን፣ ያስጨርሰን፣ አገራችን ኢትዮጵያን ይጠብቅልን።